አነጋገረኝም ጉዳይ ፖለቲካል እኮ ነው፣ ምንም ግልጽ ነው ይሄ። ወርቅ ዘረፉ፣ ከኤርትራ ጋር ተገናኙ፣ ዱባይ እንደዚህ ያላቸው፣ ከፋኖ ጋር ተገናኙ ምናምን የሚል እኮ ክሊርሊ ፖለቲካል ኢንቴንሽን። ሰላም ውድ ኢትዮጵያ እንደምናላችሁ። የኢትዮጵያ መከላከያ ሰራዊት ጥብቅ የሚባል መረጃ በብርጋዴር ጀነራል ምግበይ ሀይሌ ዙሪያ እያወጣ ይገኛል፣ ማለት ነው። ከነዚህ መረጃዎች መካከል ከፋኖ ጋር የተያዘ መረጃ ለቋል ማለት ነው፣ ኢትዮጵያ መከላከያ ሰራዊት። በተጨማሪም የተለያዩ የምግበይ ሀይሌ ከዚህ በፊትም ሲሰራቸው የነበሩ ወንጀሎችን አስመልክተው በርካታ አጸያፊ ስራዎችን እንግዲህ አጋልጧል ማለት ነው፣ ኢትዮጵያ መከላከያ ሰራዊት። ከዚህ ጋር ተያይዞ እንግዲህ ስማቸው የተጠቀሱት ብርጋዴር ጀነራል ምግበይ ሀይሌ ደግሞ ኢትዮጵያ መከላከያ ሰራዊትን ያወጣው መረጃ ደረጃ ሙሉ ለሙሉ ሐሰት ነው። የራሳቸውን አስተያየት ሰጥተዋል ማለት ነው። ይህ አስተያየት ምን ይመስላል የሚለውንም ትሰሙታላችሁ ከኔ ጋር ስትቆዩ። መልካም ቆይታ። ዘመቻ አንድነት በሚል በአማራ ክልል ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራ ቡድን ላይ እርምጃ ተወሰደ። በብርጋዴር ጀነራል ምግበይ ሀይልና ግብረ አባሮቹ አደራጅነትና ሀይዞባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል ወረዳዎች ትንኮሳን ለመፈጸም የሞከረውን ጽንፈኛ ቡድን ላይ እርምጃ የመውሰዱን መከላከያ ሚኒስቴር አስታወቀ። ብርጋዴር ጀነራል ምግበይ እርሜ ልኩን በታሪክ ግጭት እየጠመቀ የትግራይ ሕዝብን ወደ ጦርነት በማስገባት ያለምንም ወታደራዊ እውቀት ወጣቱን ወደ እሳት አስገብቶ የማስፈጀት ታሪክ ያለው ጸረ ሰላም፣ ጸረ ልማት አራማጅ ነው ብሏል። የመከላከያ ሰራዊት ማህበራዊ ትስስር ገጽ ባጋራው መረጃ ውጊያው ከብዶት የሸሸውን ወጣት ለምን ትሸሻለ በሚል ሰበብ በጅምላ የመረሸን ልምድ ያለው የትግራይን ወጣቶች ደም ሲመጥ የቆየ መሆኑን ሲያንሰው አሁን ላይም የጽንፈኛው መሪዎችን ነንባዮችን አማካኝነት የሰላም ፈላጊውን የአማራን ወጣት ህይወት ለመቅጠፍ እንቅስቃሴ እየጀመረ መሆኑን ታውቋል ብሏል መረጃው። ባለፈው ጊዜ በነበረው የሰሜኑ ጦርነት በመቶ ሺህ የሚቆጠር የትግራይ ወጣት እየረሸነ እያስረሸነ የፈጀው የጥቁር ታሪክ ጸሐፊነቱ ሳያንስ አሁን ላይም መሰል ድርጊቶችን ለመፈጸም የተንቀሳቀሰ ነው ብሏል። ምዕራብ ትግራይን አስመልሳለሁ በሚል ሕሳቤ ሁለት ጊዜ የፌዴራል መንግስቱን ሰራዊት ለማጥቃት ሞክሮ በመቶ ሺህ የሚቆጠሩ ወጣቶችን ያስበላው ውጊያ እምቢ ሲለው የራሱን ታጣቂዎች ረሽኖ ገሎ ውጊያው ሳይሳካለት አከርካሪው ተመቶ ሸሽቷል ብሏል የመከላከያ ሰራዊት። ምግበይ ኃይሌ ዘረፋና ሌብነት የተካነበት መደበኛ ስራው ነው ያለው የመከላከያ ሰራዊት መረጃ፣ በአሁን ጊዜ የትግራይ ወርቅን እየዘረፈ በኤርትራ በኩል አድርጎ እየሸጠ ይገኛል ሲል ገልጿል። በኢህአዲግ ዘመን በዘረፋና በሌብነት ታዋቂ የነበረው ብቻ ሳይሆን በሰረቆና በዘረፈው ገንዘብ አዲስ አበባ ላይ ፎቆችን የደረደረ አለፍ ሲልም ዱባይ ላይ ፎቆችን ለመስራት በቅርብ ጊዜ እየተዋዋለ ስለመሆኑ በሶሻል ሚዲያ ሲነገር ቆይታል፣ ነው የተባለው በጦርነት የደቀቀው ወጣት በተጨማሪ የረሸነው በብዙ ሺህ የሚቆጠሩ ወጣቶች በመኖራቸው ትግራይ ሰላም እንድትሆን ከቶንም አይፈቅድም ሲል ገልጿል። መከላከያ ሰራዊት ምክንያቱም ደግሞ የትግራይ ሕዝብ ልጆቹን ይጠይቀኛል የሚል ስጋት አንደኛው ሲሆን፣ ሌላኛው ደግሞ እያደረገ ያለው የወርቅ ዘረፋ እንዳይገለጥበት በማሰብ ነው የተባለው። በሌላ በኩል ምግበይ ኃይሌ የፕሪቶሪያ ስምምነት እንዲፈርስ እንዳይሰካ ከፍተኛ ጥረት እያደረገ ያለ የጊዜያዊ መስተዳደሩን ማተብ ለመንጠቅ እና በኃይል አፍርሶ ስልጣን ለመያዝ የሞከረ ጸረ ሰላምና ጸረ ልማት አራማጅ ነው ብሏል መረጃው። የሰላም ጠንቅ የሆነው ምግበይ ኃይሌ ለዚህ መሰሪ ተግባሩ ጽንፈኛ ኃይል እንደ ተባባሪነት በመጠቀም በራሱ ክልል ያለ አግባብ ውድመት ሲፈጽም፣ ነገር ግን ዘመቻ አንድነት በሚል ስያሜ ጽንፈኛው አስተባብሮ በጀመረው ትንኮሳ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል ይላል። የመከላከያ ሰራዊት መረጃ በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም በምዕራብ ጎጃም እንዲሁም በሰሜን ወሎ ምግበይ ኃይሌ ተላላኪ ጽንፈኛ በለኮሱት እሳት ተለብልበዋል ተብሏል። በዚህ ሁለት ቀናት ብቻ 317 የተገደለ፣ 41 የተማረከ፣ 125 የቆሰለ፣ 27 እጅ የሰጠ፣ 51 በምረት የገባ፣ 15 መረጃ ቀባይ የተያዘ በድምሩ 576 ሰው ኪሳራ ደርሶበታል ይላል መረጃው። እንዲሁም 1 መትረየስ፣ 119 ክላሽ 46 ኋላ ቀር መሳሪያ 8 ሽጉጥ 22 ቦምብ 2 ሺ 290 የተለያዩ አይነት ተሰቋሾች 28 ትጥቅ የመገናኛ ሬዲዮ ተሽከርካሪ ባጃጅ ሞተርሳይክል እና ሌሎች ቁሳቁሶች በሰራዊት ቁጥጥር ስር መዋሉን ይጠቅሳል መረጃው። ምግበይ ኃይሌ ደግሞ ስለ ፋኖ የመሰከረውና በመከላከያ የተከሰሰበትን ማስተባበያ ሰጥቷል። ከዚህ ቀጥሎ ስነ ይሆናል ማለት ነው። የኦዴድ መከላከያ ሰራዊት በፋኖነት ከሶኛል። በፋኖነት መጠራት ለኔ ክብር ነው። ፋኖ ጀግና ነው። እኛ ደብረ ብርሃን በደረስንበት ጊዜ ከመከላከያ ይልቅ ፋኖ ነበር ትንቅንቅ ያደረገው ሲል ምግበይ ስለ ፋኖ ያለውን ጀግንነት ገልጿል። ከፋኖ ጋርም ለጊዜው እየሰራው አይደለውም፣ የመስራት እድሉን ባገኝ ለኔም መታደል ነው ትልቅነት ነው ሲል ገልጿል። ኢትዮጵያ ውስጥ አይደለም ዓለም ላይ እንደ ፋኖ ቆራጥ ጀግና አላየውም ይላል ምግበይ። ስለ ፋኖነት መከሰሴ ክብር ነው አላፍርበትም ሲል ምግበ ኃይሌ ገልጿል ማለት ነው።